ሰላም ጤና ይስጥልን የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እንደምንዋላችሁ ከጣና ቴሌቪዥን የጥቅምት አስር ቀን 2018 ዓም የምሽት ዜናችን ተጀምሯል። ዜናዎቹን እየምራው አማራ ሰፋ አብሬያችሁ ቆያለው። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ የተጋድሎ አድማሱን በማስፋት በከተማ ኦፕሬሽን ታላቅ ድል የተቀዳጀበትን ተጋድሎ አድርጓል። ከተማ ገብቶ በሰርጂካል ኦፕሬሽን ታላቅ ድል የተቀዳጀው አፋባ በተጋድሎ ያሳካቸውን ወታደራዊ ድሎች አስመልክቶ በዜናችን እናስደምጣችኋለን። የብልጽግናው ኮሎኔል ያልጠበቁት የህዝብ ተቃውሞ ገጥሟቸዋል። ካላገዛችሁን ክልሉን ለቀን እንወጣለን ብለው ሲናገሩ እኛም እኮ ውጡልን ነው የምንለው ሲሉ ተሰብሳቢው ምላሽ ሰጥተዋል። ኮሎኔሉ ያልጠበቁት ይህ ተቃውሞ የገጠማችሁ የት ነው ዜናችን የሚያስደምጣችሁ ሌላው መረጃችን ነው ተሰሙታላችሁ። የብአዴን የካድሬ መዋቅር የዝርፊያ አድማሱ ሰፍቷል። መሬት ሽጦና ባለሀብት አግቶ ከሚዘርፈው ባልተናነሰ ሌላ የዝርፊያ በር ከፍቶ የክልሉን ህዝብ እያሰቃየ ይገኛል። ወልዲያ ላይ እየተፈጸመው ምንድን ነው የሚለውን ዜናችን ያስደምጣችኋል። የህዋት ጄኔራል ስሜታቸውን መደበቅ አልቻሉም። እኔ ብቻ ሳልሆን ሁላችንም ደንግጠን ነበር ከአራት ዓመት በፊት መቀሌን ስንለቅ እንኳን እንደዚህ አይነት ድንጋጤ አልነበረብንም ብለዋል። ዝርዝሩን ተሰሙታላችሁ። የብልጽግናው ገመናና ውሸት ማለቂያ የለውም። ከሁለት ቀናት በፊት ሊቀመንበሩ ያስመረቁት የመስኖ ግድብ በተመሳሳይ ከአምስት ዓመት በፊትም አስመርቀውት እንደነበር ተጋልጧል። አንድን ፕሮጀክት በየአምስት ዓመቱ የሚያስመርቁት የብልጽግናው ሊቀመንበር ገመናቸው ከመጋለጡን ባለፈ በቅርቡ ተመረቀ የተባለው የዳሴ ግድብም በዚህ አይነትማ፣ ግድቡ ግንባታው ሳይጠናቀቅ ነው ተመረቀ የተባለው ሲሉ አስተያየታቸው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 ገልጸዋል። በትናንቱ የአፋ ባ ደጃዝማች በላይ ዘለቀ ዝሜጀር ጀኔራል ባንታባት አንደኛ ኮር ጉና ክፍለ ጦር ተጋርሎ በስቴ ወረዳ መካነ ኢየሱስ ከተማ የሚገኘው የባዲና አድማ ብተናና ሚሊሻ ሙሉ በሙሉ መመታቱ ይታወሳል። ይህን ተከትሎም ከፍተኛ ድንጋጤ ያደረበት የብልጽግናው አገዛዝ ደብረታቦር ከተማ ከሚገኘው የምስራቅ እዝ 804ኛ ኮር ሰራዊት ላይ በ223 የታጀበ ሁለት ሻለቃ ጦር ወደ እስቴ ማጓጓዙን የአይን እማኞች ተናግረዋል። ወደ እስቴ የተጓዘውን ጦር የሚመራው በቅርቡ እጁን ለብልጽግና የሰጠው የቀድሞ ፋኖ መሆኑን የገለጹት ምንጮች በእስቴ ወረዳ የሚገኘው የባዲን ካድሬም እርስ በርሱ መጋጨቱን ተናግረዋል። ለካድሬው የእርስ በርስ ግጭት ዋናው ምክንያት የተባለው ደግሞ ለፋኖ መረጃ ቀበል አመራር ከመካከላችን አለ፣ ያንን አመራር ማወቅና ማጋለጥ አለብን በሚል ግምገማ እርስ በርሳቸው በመፈራረጃቸው መሆኑን ምንጮቻችን ገልጸዋል። ከዚህ በተጨማሪም የባዲ ሚልሻና ድማ ብተና ወደ ከተማዋ ተመልሶ ከገባ በኋላ ቤት ለቤት እየዞረ ህዝብን ሲደበድም ዋሉን የተናገሩት የጣና ቴሌቪዥን ምንጮች የተወሰኑ የባዲን ካድሬዎችም እቃቸውን ጭነው ቤተሰቦቻቸውን ወደ ደብረታቦር መላካቸውን ተናግረዋል። ከካድሬዎቹ በተጨማሪም አስራ ሰባት የባዲ ሚልሻና ድማ ብተና ወደ ደብረታቦር ሆስ ሆስፒታል ሪፈር ተጽፎላቸው ዛሬ ከቀትር በኋላ ደብረ ታቦር ገብተዋል ሲሉ የተናገሩት የጣና ቴሌቪዥን የሆስፒታል ምንጮቻችን በአሁኑ ሰዓት ሆስፒታሉ በመንግስት ሰራዊት ቆስለኛ ተሞልቷል ሲሉ ተናግረዋል። የብልጽግናው አገዛዝ በአማራ ህዝብ ላይ የዘር ማጥፋት ጦርነት ከከፈተበት ጊዜ ጀምሮ በክልሉ የሚገኙ አብዛኞቹ ሆስፒታሎች ግብር ከፋዩን ህዝብ ማገልገል አቁመው የብልጽግናውን ሰራዊት እያከሙ መሆኑን በተደጋጋሚ ጊዜ መዘገባችን ይታወሳል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝ በዛሬ ዕለት በጋይንታ አውራጃ ጨጮ መድኃኔዓለም ተብሎ በሚጠራ ቀበሌ ከብልጽግናው ሰራዊት ጋር ብርቱ ተጋድሎ በማድረግ ከአንድ መቶ በላይ የብልጽግናውን ሰራዊት ከጥቅም ውጭ ማድረጉን አስታውቋል። ወደ ተከታዩ ዜናችን እናልፋለን። ፋኖ በከተማ ኦፕሬሽን ገነት የላይ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ከዘገነት የከተማ በመግባት በፈጸመው የከተማ ሰርጂካል ኦፕሬሽን በብልጽግና ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ ያደረሰበትን ብርቱ ውጊያ አደረገም። ስኬታማውን የከተማ ኦፕሬሽን የፈጸመው የዙ ንጉስ ሚካኤል ኮርስ ጅን ደማሊ አባናዳው ክፍለ ጦር ነው። የሳጅና ደማሊ አባናዳው ክፍለ ጦር ሰራዊት አባላት በአገዛዙ ሰራዊት ላይ በከፈቱት የተቀናጀ ጥቃት በርካታ የአድማ ብተናና የሚልሽ አባላት ሙትና ቆስለኛ ሲሆኑ በርካታ የቡድንና የነፍስ ወከፍ መሳሪያዎችን በፋኖ እጅ መግባታቸው ተሰምቷል። የአማራ ፋኖ ቢሮ ኃይል አጼ ምኒልክዝ የሚዲያና ኮሚኒኬሽን ክፍል እንዳስታወቀው የንጉስ ሚካኤል ኮርና በአርበኛ ደማሊ አባናዳው ስም የተሰየመው ክፍለ ጦር ወደ ገነት የከተማ ዘልቀው በመግባት በጠላት ላይ ባደረሱ ከፍተኛ ምት የብልጽግናው ሰራዊት የገነባው የ ኮንክሬት ምሽጎቹ ተሰብረዋል ብሏል። በዛሬ ዕለት በብልጽግናው ሰራዊት ላይ ከባድ ጥቃትን በመፈጸም በርካታ ኪሳራ ማድረስ የቻለው ፋኖ ቁጥራቸው በውል ያልታወቀ የስርዓቱ ወታደሮችም እጃቸውን ለፋኖ በመስጠት ህይወታቸውን ማትረፍ እንደቻሉ ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የዙ ቃል አቀባይ ክፍል አክሎም ከዚህ በፊት የባዲን ትእዛዝ ተቀብለው በህዝባችንና በፋኖ ቤተሰብ ላይ ስቃይና እንግልት ሲያደርሱ የነበሩ የሚልሻ አባላት ደግመን ደጋግመን ወደ ፋኖ እንዲመጡና ምህረት እንድናደርግላቸው ብንጠይቅም አሻፈረኝ ብለው ጠላታችን የብልጽግና ሰራዊት ጋር ሆነው ደጋግመው ወጉን በዛሬው የከተማ ኦፕሬሽን ላይም ከፊት ሆነው እየተዋጉ የነበሩት እነሱ ስለነበሩ እርምጃ ተወስዶባቸዋል ብሏል። ገነት የከተማ አቅራቢያ መሽጎ የነበረው የብልጽግናው ጥምር ጦር በአፋ በአፄ ምኒሊክ እዝ ሰራዊት በደረሰበት ብርቱ ምት ምሽጉን ነቅሎ የሸሸ ቢሆንም ፋኖ እግር በግር እየተከታተለ ከፍተኛ ምት አድርሶበታል ሲሉ የአይን እማኞች ተናግረዋል። የጣና ቴሌቪዥን የመረጃ ምንጮች አክለውም ገነት የከተማ የሰፈረው የብልጽግናው አመራር ከፍተኛ ድንጋጤ ላይ መሆኑንና መውጫ ፍለጋ ላይ እንደሚገኝ ገልጸዋል። በተጠናና በታቀደ መልኩ የአገዛዙ ጥምር ጦር ምሽግ ላይ የተሳካ ኦፕሬሽን የፈጸመው ፋኖ እንዳሁን ቀደሞ ሁሉ የዛሬውን ኦፕሬሽንም በዜሮ መስዋዕትነት የብልጽግናውን ሰራዊት መበተኑን ቃል አቀባይ ክፍሉ አስታውቋል። የፋኖን ብርቱ ምት ተከትሎም የባዲን ካድሬ ብቻ ሳይሆን በአድማ ብተናውና በሚልሻው መዋቅሩ መካከልም ከፍተኛ የሆነ ግጭት መፈጠሩን የገለጹት ምንጮቻችን የግጭቱ ምክንያት በምሽግ ላይ የነበሩ የሚልሻ አባላት ነቅለው መሮጣቸውን ተከትሎ ነው ብለዋል። በዚህ የተነሳ አሁን ባሉበት ከፍተኛ ውጥረት የፋኖን የተባበረ ክንድ ሊመክቱት ቀርቶ እርስ በርሳቸው ሊጫረሱ ይችላሉ ሲሉም ገልጸዋል። ከዚህ በፊት በአውደ ውጊያ የባዲኑ ሚልሻ ባቀረበው የቅሬታ ግምገማ ስቆስል የሚያሳክመኝም ሆነ ስሞት የሚቀብረኝ የለም ማለቱ ይታወሳል። በውጊያ ላይ በሚደርስ ሰዋዊ ጉዳት የብልጽግና ሰራዊት አስከሬን ሲያነሳም ሆነ ቆስለኛ ሲያገለግል የራሱን ሰራዊት አባላት እንጂ የባዲንን አድማ ብተናና ሚልሻ አባላትን አያነሳም ነበር። በዚህ ድርጊቱም ከፍተ ከፍተኛ ወቀሳ ሲደርስበት እንደቆየ ይታወሳል። ዜናዎቻችን ቀጥለዋል። ጠለናቸው እንሄዳለን። አየር ወለድ አዛዡ የብልጽግናው ሰራዊት አንድ መቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር ዋና አዛዥ ኮሎኔል ማቴዎስ ማዴቦ መራኛ ከተማ ላይ በተደረገው ስብሰባ ጽንፈኛውን እንዳናጠፋ እናንተ የምታደርጉለት ድጋፍ ነው ጉልበት የሆነው ሲሉ የአማራ ህዝብ ለፋኑ ያለውን ድጋፍ በተዘዋዋሪ መሰከሩ። የብልጽግና አገዛዝ በአማራ ክልል ከፋኖ ቁጥጥር ነጻ በሆኑ የተለያዩ ከተሞች ህዝብን እያስገደዱ ስብሰባ እንዲያደርጉ ለጦር አዛዦቹ መመሪያ ወርዷል። በሸዋ ጠቅላይ ግዛት መራቢት አውራጃ ሚዳ መረኛ ከተማ ስብሰባ ያደረጉት የመቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር ዋና አዛዡም ማቴዎስ ማዴቦ ነበሩ። ከወር በፊት እጃቸውን ለመንግስት የሰጡ የጽንፈኛው አባላት የሚል የሐሰት ዶክመንተሪ ያሰሩት ኮሎኔል ማቴዎስ ትናንት በመረኛ ከተማ ባደረጉት ስብሰባ ደግሞ ጽንፈኛው የአገርና የህዝብ ጥላት ነው፣ ከዋት ጋር እየሰራ አማራን እያዋረደ ያለ ጥቅመኝ ኃይል ነው። ይህን ኃይል እንድናጠፈው ድጋፍ የማትሰጡን ከሆነም ጥልናችሁ ነው የምን ሄደው ሲሉም ተናግረዋል። ይህን የኮሎኔሉን ንግግር ተከትሎም እኛስ መቺ አቲዱብናልን ሲሉ አንድ ተሰብሳቢ በድፍረት መናገራቸውን የጣና ቴሌቪዥን ምንጮች አረጋግጠዋል። በአስተያየት ሰጪው ንግግር የተበሳጩት ኮሎኔል ማቴዎስ ማዴቦም አስገድደውም የሰበሰቡን የመራኛ ህዝብ ይህን ጽንፈኛ እንድናጽደው መረጃ ስጡን ካልሆነም የዚህ ቡድን ደጋፊ ናችሁ ማለት ነው ብለው ለማሸማቀቅ ቢሞክሩም፣ ተሰብሳቢው ግን እነሱ እኮ ተደብቀው አይደለም የሚዋጓችሁ ያሉበትን፣ ታውቃላችሁም ለምን ሄዳችሁ ወይም ጦር አዝምታችሁ አትገጥሟቸውም? በግልጽ ስማቸውና የሚታገሉበትን ቦታ አሳውቀው ነው እየተዋጉ ያሉት። ከናንተ ጋር ሲጋጠሙም ፊት ለፊት እንጂ ከተማ ውስጥ ቦምብ እየጣሉና መንገድ ላይ ፈንጅ እያፈነዱ አይደለም ታዲያ እኛ እንድንሰጣችሁ የምትፈልጉት መረጃ ምንድን ነው? ሲሉ ጠይቀዋል። ኮሎኔል ማቴዎስ ሰራዊታችን ያለቀው እናንተ ለጽንፈኛው በምትሰጡት መረጃ ምክንያት ነው ብለው ይናገሩ እንጂ ውጊያ ስታካሄዱ ከመካከላችን ማናችንም ለፋኖ የውጊያ እቅድ የሚሰጠው የለም። ካምፓችሁ ድረስ መጥተው ውጊያ ሲከፍቱባችሁም ሆነ ምሽጋችሁ ድረስ ገብተው ሲያስለቅቋችሁም ራሳችሁም እየተዋጋችሁ እንጂ በድብቅ የሚፈጽሙት ውጊያ አይደለም የሚጠቀሙት። እናንተም አመል ሆኖባችሁ እንጂ ስለ ፋኖ እኮ በቂ መረጃ ያላችሁ ብለዋል። ህዝብን ሰብስበው የዛቱት ኮርኔሌል ማቴዎስ ከህዝቡ የሚፈልጉትን በማጣታቸው የወረደውን ምክትል አስተዳዳሪ አቶ አባይንን በመያዝ ለሚመሩት ሰራዊት መመሪያ ወርደዋል። ከፍተኛ ጥንቃቄ እንዲያዝና ምስጢራዊነቱ እንዲጠበቅ ጥብቅ መመሪያ ሰጥተው ንግግራቸውን የጀመሩት ኮርኔሌል ማቴዎስም በተከታታይ የደረሰባችሁን ኪሳራ አውቀነዋል፣ የበላይ አለቆችም ተረድተውታል። ነገር ግን ከሌላ ወረዳ ሌላ ተጨማሪ ኃይል ይመጣላችኋል፣ አትፍሩ። አዝማና የጎበያ ቀበሌዎችን ከጽንፈኛው አጽሉ ከሁሉ ደንበር ገባ ሜዳ ቀበሌ ካለፋችሁም ጽንፈኛው ሊቆርጣችሁ ስለሚችል ጥንቃቄ አድርጉ። ከዛ ካለፋችሁ ልትደመሰሱ ትችላላችሁና እንዳታልፉ ሲሉም የውጊያ ቅድመ መመሪያም ሰጥተዋል። ኮሎኔሉ አክለውም ምንሻው ቦታውን ስለሚያውቀው አስቀድሙት። አልመራም ብሎ እንደባለፈው ቢያንገራግር እንዳትተውት፣ አስገዳችሁም እንዲመራ አድርጉት። እኛ ከዚህ መከራ የምናየው በእነሱ ምድር እየተሰቃየን ያለ ነው። ለነሱ ብለን ነው በማለት የባዴ ምልሻ አሁንም ለብልጽግና ሠራዊትና ለብልጽግናው ሊቀመንበር ሲል ህይወቱን እንዲገብር በጥብቅ ምስጢር እንዲያዝ የታዘዘ መመሪያም ወርዶበታል። ወደ ተከታዩ ዜናችን እናልፋለን። የወልዲያ ካድሬ የዝርፊያ መዋቅር ሲጋለጥ። የአማራ ሕዝብ የተከፈተበትን የህልውና ጦርነት ከጠላት ወዲድ ብልጽግና ጎን ተሰልፎ የአማራን ሕዝብ እያስጨፈጨፈ ያለው ብአዴን በክልሉ ከፍተኛ የዝርፊያ መዋቅር ዘርግቶ ሕዝብን እየዘረፈ ይገኛል። ከፍተኛ ዝርፊያ ከሚፈጸምባቸው መካከል ወልዲያ ቀዳሚዋ ሆናለች። የብልጽግናው አመራሮች በሰሜን ወሎ ዞን ወልዳያ ከተማ እየፈጸሙት ያለውን የዘርፊያ ወንጀል ምንጮቻችን ዋቢ አድርገን በቅርቡ መዘገባችን የሚታወስ ሲሆን ዛሬም በሌላ የዘርፊያ ሰንሰለት መረጃዎቹ ከስፍራው ደርሰውናል። ከዚያ ዘገባ በኋላ ተጨማሪ መረጃም ያደረሱን የጣና ቴሌቪዥን ምንጮች በድርቅ ለተጎዱ ወገኖች ከውጭ በረጅ ድርጅቶች የመጣ ድጋፍ ብልጽግናው ካድሬዎች ተዘርፎ ተሽጧል፣ ይህም የካድሬዎቹም ሌላው የመዘረፊያ መንገድ የህዝብ ራብ ነው ሲሉ ተናግረዋል። እንደ መረጃ ምንጮቻችን ገለጻ ከዚህ በፊት ለተከታታይ ዓመታት አመታት በረጅ ድርጅቶች ታቅፈው የነበሩ በዞኑ የተለያዩ አካባቢዎች የሚኖሩ የህብረሰብ ክፍሎች የብልጽግናው አገዛዝ በአማራ ሕዝብ ላይ በዚህ ሁለት ዓመት ውስጥ የከፈተውን የዘር ማጥፋት ጦርነት እንደ መልካም አጋጣሚ የተጠቀመው የባዴን ካርዴ የዞኑ አመራሮች እርዳታውን ተከፋፍለው ወደ ሌላ ከተማ ገንዘቡን አሻቸውን ምንጮቻችን ገልጸዋል። በቆላማ አካባቢዎች መቀመጫቸውን አድርገው ልዩ ልዩ የህብረተሰብ ክፍሎችን እየደገፉ የነበሩም ረጅ ድርጅቶች አሁን ላይ አብዛኞቹ ከቀጠናው መውጣታቸውን ገልጸው የተወሰኑት ቢሯቸውን በወልዲያ እንዳደረጉም ታውቋል። ይህን ተከትሎም የብልጽግና ካድሬዎች የእርዳታ አስተባባሪዎችን በመሰብሰብ ለጽንፈኛው ቀለብ እንዲሰፈር አንፈቅድም። ወደ ወረዳዎች እርዳታ የሚጫን ከሆነ ለጽንፈኛውም ሎጂስቲክ እያቀረባችሁ እንደሆነ ነው የምንቆጥረው። እርዳታው ማድረስ የምንችለው እኛ ብቻንን ለእኛ ለኛ ሰጣችሁን፣ የኛ ባለሙያዎች ያደርሱታል በማለት በጅቡቲ የገባ በርካታ የእርዳታ እህል የዞኑ ከፍተኛና መካከለኛ አመራሮች ሽጠው እንደተከፋፈሉት አስታውቀዋል። የመረጃ ምንጮቻችን አክለውም ከ30 በላይ ተሳቢ ተጭኖ ወልድያም የእህል መጋዘን የተራገፈም የእርዳታው ሙሉ በሙሉ በአመራሩ ተዘርፏል። ዘረፋውም የተፈጸመው ደግሞ በዞኑ ከፍተኛ ባለስልጣናትና በኮማንድ ፖስቱ አባላት የመንግስት ሰራዊት አዛዦች ነው ሲሉም የብልጽግናው ፖለቲካዊና ወታደራዊ መዋቅር የፈጠረውን የዘርፊያ ሰንሰለት አጋልጠዋል። ምንጮቻችን አክለው የተወሰነውን በከተማው ውስጥ ለሚኖሩ የሴፍትኔት ተጠቃሚዎች በማሰራጨትም ከዚህ በፊት ህዝቡን የድጋፍ ሰልፍ እንዲወጣ ሲያደርጉም፣ አሁን ደግሞ ለምርጫ ቅስቀሳም እንደማባቢያም እየተጠቀሙበት ነው ብለዋል። የተፈጸመውን ዘርፊያ ከንብረት መዝረፍ በተጨማሪም ፖለቲካዊ ሙስና ጭምር ነው የሚሉት የወልዳ ዩኒቨርሲቲ መምህር በበኩላቸው ህዝብን በችግሩ ተጠቅሞም የራስን የፖለቲካ ድጋፍ ለማግኘት የህዝብን ሀብት መጠቀም ከባድ ፖለቲካዊ ሙስና ነው ሲሉም ተናግረዋል። በተለይም የብልጽግና የህዝብን ፕሮጀክቶች፣ የህዝብን ሀብትና፣ የህዝብን ድህነት ሁሉም ለራሱ ፖለቲካዊ ትርፍ ለመጠቀም የሚያደርገው ወንጀል ፖለቲካዊ ውስልትና መሆኑን ገልጸዋል። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዘመቻ ደማዲ አባናደው አውጆ ባደረገው ተጋሉም በርካታ ከተሞችን መቆጣጠሩ የሚታወስ ሲሆን ያንን ክስተት ተከትሎም የባዴን አመራር ወልድያ ላይ በርካታ ንብረት እያሸሸ እንደነበር የገለጹት የመረጃ ምንጮች፣ በወቅቱ በህመም አመካኝተው ወጥተው የነበሩትም እስካሁን እንዳልተመለሱ ተናግረዋል። በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ጦርነት ለገቢ ምንጭ እየተጠቀመበት ያለውም የአገዛዙ ካድሬ ስብስብ ከዚህ በፊትም ከብልጽግናው ጀነራሎች ጋር በጋራ መሃል ወልዳያ ላይ ቦታዎችን ሽጡ መከፋፈሉንም ማጋለጣችን ይታወሳል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምት 10 ቀን 2018 ዓ.ም የምሽት ዜናችን አሁንም እንደቀጠለ ነው። ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። በጣም ደንግጠን ነበር፤ ጄኔራል ዮሐንስ የትግራይ ክልል ታጣቂዎች ሰሞኑን ያነሱትን ተቃውሞ አስመልክቶ የህዋት ጄኔራሎች ይቅርታ ከጠየቀው የአርሚ 22 ታጣቂ ቡድን ጋር ባደረጉት ውይይት እጅግ አስደንጋጭ ነበር ሲሉ ተናግረዋል። ጄኔራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የሚባሉት የታጣቂ ቡድኑ መሪት ጣዲሮ ኮር አምሐሙ ቦቀየም

ጠላቶቻችን መቀሌን ሲቆጣጠሩ እንኳን ይህን ያህል አልተደሰቱም ነበር በማለት የሰሞኑ የታጣቂዎች አመጽ በህወሓት ላይ ፈጥሮት የነበረውን ድንጋጤ ሳይደብቁ ተናግረዋል። ጄኔራሉ በቁጣና በተስፋ መቁረጥ ውስጥ ሆነው ባደረጉት ንግግር በ2013 ዓ ም በነበረው ጦርነት መቀሌን አስረክበን ስንሄድ እንኳን እንደዚህ አልደነገጥንም ነበር፣ ጠላቶቻችንም ቢሆኑ ሰሞኑን የተደሰቱትን ያህል ያኔ መቀሌን ሲይዙ አልተደሰቱም ነበር ሲሉ ገልጸዋል። የትግራይ ክልል ታጣቂ ቡድን ከጥቅምት 3 ቀን 2018 ዓ.ም ጀምሮ በመላው የትግራይ ክልል የተቀጣጠለ የጥቅማ ጥቅም ጥያቄን የያዘ አመጽ ማስነሳታቸው ይታወቃል። ታጣቂዎቹን አመጽ ከጀርባ ሆኖ ያስተባበረው ወይም ማኑፕሌት ያደረገው ጠላታችን ብልጽግናና ካዲው ቡድን በጋራ ናቸው ሲል ህወሓት መግለጹ አይዘነጋም። የክልሉ ታጣቂ ቡድን አባላት በበኩላቸው የእኛን ራብና ሞት ብልጽግና ሊያውቅልን አይችልም። እንኳን ብልጽግና እናንተም አላወቃችሁልንም። ጥያቄያችንን መልሱልን እንጂ ውጫው አታድርጉ ሲሉ በግልጽ ተናግረዋል። ታጣቂዎቹ ባቀረቡት የተቃውሞ መልእክታቸው የእኛ ወላጆች ከእናንተ ጋር ተሰልፈው ህይወታቸውን ገብረው ታግለዋል። እኛም እንደ አባቶቻችን እየታገልን ህይወት እየከፈልን ነው። የእናንተ ልጆች ግን ከእኛ ጋር ሆነው እየታገሉ ሳይሆን አሜሪካና ዱባይ ነው የሚኖሩት ሲሉ የህወሓትን ጄኔራሎች በግልጽ ተቃውሟል። የታጣቂዎቹን አመፅ መጀመሪያ ላይ ቀለል አድርጎ ተመልክቶት የነበረው ህወሓት ቆይቶ ግን ያመፁ መልክ እየተቀየረ መምጣቱን ተከትሎ አስቸኳይ ስብሰባ እስከመሰብሰብና ታጣቂዎቹ ያቀረቧቸውን ጥያቄዎች መልስ ሊሰጥ የሚችል ውሳኔ ማሳለፉን ገልጿል። ይህን ውሳኔ ተከትሎም መቀሌ ዙሪያ በከተማዋ ሰሜን አቅጣጫ ያ ተብሎ በሚጠራው አካባቢ የሚገኘውን አርሚ 22 የሚሉት ታጣቂ ቡድን ለህወሓት ይቅርታ መጠየቁ ይታወቃል። ጄኔራል ጆን መዲድ ጠላቶቻችን ከፍተኛ ደስታ ተሰምቷቸው ነበር ሲሉ ንግግር ያደረጉትም በዚህ ወቅት ነው። የትግራይ ፖለቲከኞች የታጣቂ ቡድኑን አመፅ አስመልክቶ ሲናገሩ መጀመሪያ ላይ ታጣቂዎቹ ተቃውሞ እንዲያነሱ የተፈለገው በጊዜው አስተዳደሩ ጄኔራል ታደሰ ወረደ ላይ ነበር። ጄኔራል ታደሰ ከስልጣን እንዲወርዱ የሻቢያ ፍላጎት ስለሆነ ጄኔራሉን ለማውረድ የተቀነባበረው ሴራ ታጣቂዎቹ እንደተበደሉ ሆነው በጊዜው አስተዳደሩ ላይ እንዲያምፁ ማድረግ ነበር። ሆኖም እየቆየ ሲሄድ አመፁ መልኩን እየቀየረ መሄዱ ለህወሓት ማጥፊያው እንዲያጥረው አድርጎታል ብለዋል። ምሁራኑ ሀሳባቸውን ሲቀጥሉም ታጣቂዎቹ ካነሱት ጥያቄ ውስጥ የሰላምና ወደ መደበኛ ህይወት የመመለስ ጥያቄም ጭምር ነው። ሕወሓት ይህንን ጥያቄ ተቀብሎ ምላሽ ይሰጣል ተብሎ አይታሰብም። ምናልባትም የታጣቂዎች ዓመፅ ቀጣይነት እንደሚኖረው ይጠበቃል ብለዋል። ወደ መጨረሻው ዜናችን እናልፋለን። የብልጽግና ገመና በድጋሚ ተጋለጠ። የብልጽግናው ሊቀመንበር ከሁለት ቀናት በፊት በኦሮሚያ ክልል ባሌ ዞን ደሎመና ወረዳ የሚገኘው የወልመል ወንዝ መስኖ ልማት ፕሮጀክት መርቀው መክፈታቸውን ገልጸው ነበር። ሆኖም ይህ የፕሮጀክት ምረቃ ከዚህ በፊት ተጠናቀቀ ተብሎ በራሱ በብልጽግናው ልሳን ተነግሮ የነበረ መሆኑ ተጋልጧል በጉዳዩ ዙሪያ የምርመራ ዘገባ የሰራው በቅርቡ ጋዜጠኛ የተሸለመው ኢትዮጵያ ኢንሳይደር ይህ የመስኖ ፕሮጀክት ከታቀደለት ጊዜ በትንሹ ሁለት አመት ዘግቶና ቀድሞ ከተያዘለት በተጨማሪ ቢያንስ ሶስት ቢሊዮን ብር ወጪ አስወጥቶ ለምረቃ የበቃ ነው ብሏል ሚዲያው አክሎም ፕሮጀክቱ ከወጣበት ከፍተኛ ገንዘብ ሌላ በጠቅላይ ሚኒስተሩ ሁለት ጊዜ መመረቁም ልዩ ያደርገዋል የሚለው የኢትዮጵያ ኢንሳይደር ዘገባ የተለያዩ ሰነዶችንና ዘገባዎችን ፈትሸ የዚህን ፕሮጀክት የኋላ ዳራ አደናጋሪ መረጃዎቹንና ከመነሻ በጀቱ በላይ የፈ የፈሰሰበትን ገንዘብ በተመለከተ ተከታዩን ዘገባ አጠናቅራለች በማለት ሚዲያው የብልጽግናውን ሥራ አጋልጧል። ለገዢው ፓርቲ ቅርበት ያለውና በወቅቱ ፋና ብሮድካስቲንግ ኮርፖሬት የሚል ስያሜ የነበረው መገናኛ ብዙሃን በጥር 26/2012 ዓ.ም ያቀረበው ዜና ጠቅላይ ሚኒስተር ዶክተር አብይ የወልመል መስኖ ልማት ፕሮጀክትን መረቁ ይላል። ስያሜውን ወደ ፋና ሚዲያ ኮርፖሬሽን የቀየረው ይኸው መገናኛ ብዙሃን ስለዚሁ ፕሮጀክት ከአምስት ዓመት በኋላ የሰራው ዜናም ተመሳሳዩን ርዕስ ይዟል። የዛሬ አምስት ዓመት ከስምንት ወር ገዳማ የተሰራው የፋና ዜና በጠቅላይ ሚኒስተሩ የተመረቀው የወልመል የመስኖ ልማት ፕሮጀክት 400 ሄክታር የማልማት አቅም እንዳለው ገልጾ ነበር። ከ36 ሚሊዮን ብር በላይ ወጪ መገንባቱ የተነገረለት ይህ ፕሮጀክት 1123 አርሶ አደሮችን ተጠቃሚ ማድረግ የሚችል እንደሆነ ዜናው አመላክቷል። ዜናው በወጣበት ዕለት የተሰራጨው የጠቅላይ ሚኒስተር ጽህፈት ቤት መረጃም እነዚሁኑ ሆኑ አሃዞች ይዞ እንደነበር ሚዲያው ይገልጻል። የሚዲያው ዘገባ ይቀጥልናም ከትላንት በስቲያ የተሰራጨው የፋና ፕሮጀክት ምረቃ ዜና ጠቅላይ ሚኒስትር አብይ አህመድ በዚያኑ ዕለት በማኅበራዊ ትስስር ገጻቸው ያሰፈሩትን መልእክት ዋቢ ያደረገ ነበር። ጠቅላይ ሚኒስትሩ በዚሁ መልእክታቸው ፕሮጀክቱ በሙሉ አቅሙ ወደ ተግባር በሚገባበት ወቅት 45 ሄክታር የእርሻ መሬት አስተማማኝ የመስኖ አቅርቦት እንደሚኖረውና በዚህም 20 ሺህ አርሶ አደሮች እንደሚገለገሉ ጠቁመዋል። የፕሮጀክቱ ባለቤት የሆነው የመስኖ ዋናና ቆላማ አካባቢ ሚኒስተርን የሚመሩት ዶክተር አብርሃም በላይ በትናንትናው ዕለት በይፋዊ የፌስቡክ ገጻቸው ያጋሩት መረጃ ግን የወልመል መስኖ ፕሮጀክት የማልማት አቅሙ 12000 ሄክታር እንደሆነ ይገልጻል። ሚኒስትሩ ይህንኑ አህዛዊ መረጃ ፕሮጀክቱ በተመረቀበት ዕለት ባደረጉት ንግግር ላይም ተጠቅመውታል። ጠቅላይ ሚኒስትሩና ሚኒስትሩ በገለጿቸው አሃዞች መካከል ያለው ልዩነት የመስኖ ፕሮጀክቱን በተመለከተ በተለያዩ ጊዜ በወጡ መረጃዎችም ላይ በጉልህ ይታያል። ዶክተር አብርሃም በፕሮጀክቱ ምረቃ ላይ ባደረጉት ንግግር የወልመል ወንዝ መስኖ ልማት ግንባታ የፈጀው አራት ዓመት ብቻ እንደሆነ የጠቀሱት ለዚህ በማሳያነት የሚቀርብ ነው። የእርሳቸው ሚኒስተር መስሪያ ቤት ሥልጣንና ተግባሩን የተረከበው የቀድሞ መስኖ ልማት ኮሚሽን የወልመል ወንዝ መስኖ ልማት ፕሮጀክትን የጀመረው በመስከረም 2012 ዓ.ም እንደሆነ በወቅቱ አስታውቆ ነበር። ኮሚሽኑ በዚሁ ዓመት መገባደጃ ላይ ባዘጋጀው ቪዲዮ የፕሮጀክቱ አፈጻጸም በ2012 በጀት ዓመት 1388 በመቶ እንደነበር ገልጿል። ኢትዮጵያ ኢንሳይደር የተመለከተችው የመስኖና ቆላማ አካባቢ ሚኒስቴር የ2014 በጀት ዓመት የግማሽ ዓመት እቅድ አፈጻጸም ሪፖርትም የወልመል የመስኖ ልማት ፕሮጀክት የመስኖ ልማት ኮሚሽን በ2012 በጀት ዓመት ግንባታቸውን ካስጀመራቸው አዳዲስ ፕሮጀክቶች አንዱ መሆኑን ያትታል። በ2011 ዓ.ም የተቋቋመው ይህ ኮሚሽን ያስጀምራቸው የወልመል ጨልጨል፣ ጉደር፣ ላፍቶና የላይኛው ርብ የግድብና የመስኖ ልማት ፕሮጀክቶች ናቸው። አራቱ ፕሮጀክቶች በተጀመሩበት ዓመት በአጠቃላይ ያስወጣሉ ተብሎ የተቀመጠው የገንዘብ መጠን 11 ቢሊዮን 374 ሚሊዮን ብር ነበር። የወልመል የመስኖ ልማት ፕሮጀክት አጠቃላይ ወጪ 2 ቢሊዮን 950 ሚሊዮን ብር እንደሆነ የመስኖ ልማት ኮሚሽን በ2012 ዓ.ም ምረት አስታውቆ ነበር። ኮሚሽኑ በ2014 ዓ.ም ምረት ሲፈርስ በስሩ የነበረውን የወልመል ወንዝ መስኖ ልማት ፕሮጀክት የተረከበው የመስኖና ቆላማ አካባቢ ሚኒስቴር ነው። ሚኒስትሩ ዶክተር አብርሃም ከትናንት በስቲያ ቅዳሜ ባደረጉት ንግግር የወልመል መስኖ ፕሮጀክት የተጠናቀቀው በ6 ቢሊዮን ብር አጠቃላይ ወጪ መሆኑን ገልጸዋል። ይህ የገንዘብ ፕሮጀክቱ ሲጀመር ከተያዘለት በ3 ቢሊዮን ብር ጭማሪ ያለው ነው። ኢትዮጵያ ኢንሳይደር የተመለከተቻቸው የመስኖና ቆላማ አካባቢ ሚኒስቴር መረጃዎች ለፕሮጀክቱ የተያዘው ወጪ በ2015 ዓ.ም ምረት ወደ 3.6 ቢሊዮን ብር ከፍ መደረጉን ያሳያሉ። በዚህ የገንዘብ መጠንና ፕሮጀክቱ ሲጠናቀቅ በአጠቃላይ ወጪ ተደርጎበታል ተብሎ በተቀመጠው አህዝ መካከል እንኳ የ2.4 ቢሊዮን ብር ልዩነት አለ። የብልጽግናውን ገመና ያጋለጠው ኢትዮጵያን ኢንሳይደር ሚዲያ እንደ ወልመል ወንዝ ፕሮጀክት ያሉ ግዙፍ ግንባታዎች ዘግይቶ መጠናቀቅ የጠቅላይ ሚኒስትር አብይ መንግስትም ሆነ ገዢው ብልጽግና ፓርቲ በተደጋጋሚ ከሚያስተጋቡት ትርክት ጋር የተቃረነ ነው ሲል ዘገባውን ያጠናቀቃል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቶቻችን የጥቅምት አስር ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር